የሰርግ ሙዚቃ አዚ እንኳ እናንተ ጋ ክፍት በአሁኑ ቤት እስከምገባ መጠበቅ አለባቸው። ምን ሊያደርግ አንጥሩ ነው፣ ቲቪውን ማለት ነው። እንትና ቢኒ አገናኝቶ ማቲ ስማኝማ፣ ዲቴል እኛ ቦታውን ምናምን አልነገርናቸው። ቀጥሎ ደግሞ እንደገና ሰአቱን ምናምን የእኛ አቆጣጠርና የእናንተ ትንሽ ስለሚለያይ ያለውን ነገር ደግሞ ሞር በግንዱ ነገራቸው ደስ ይለኛል ጋይስ እንግዲህ ሰአቱ የሚሆነው ነገ ከአራት ሰዓት ጀምሮ ነው እስከ ዘጠኝ ሰዓት የአብሬሽ ና የሩት የጋብቻ ስነስርዓት ላይ እናንተን ስለሚወዷቸው እነሱም ይወዷቸዋል እናንተ ብቻ እነሱም ስለሚወዷችሁ እናንተን ጋብዘዋችኋል ስለዚህ በሰዓታችን እንድትገኙ የት ነው ሎኬሽኑ በጣም ቀላል ነው ዴራ ውስጥ ነው። ጀዳፍ አልተናን ነው። ጀዳፍ እየተቀወጠ ነው። ካልወጡ ኑ ሁላችሁንም ማለት ነው። የእውነት በጣም ሊያመሹ ይሆን አላውቅም፣ ብቻ በጣም እየጨፈሩ ነው። ምናምን ደስ የሚል ነገር ነው። እንዴት አመሻችሁ ግን የፉ የገራ ቤተሰቦች እንግዲህ ትላንትም ጀምሮ ዛሬም ቀን ሙሉ በእና አብሬሽ ሩታ ጉዳይ በጣም ሚዲያው እየተንቀጠቀጠ ነው ማለት ነው። አዳሜ ተንጫጫሽ ምንም ማልሽ ምንም ማልሽ ልጆቹ ተገብቷል አለቀ ደቀቀ ማለት ነው። አረ በስማም ግን በጣም መቀኛ ያለባቸው ልጆች፣ እግዚአብሔርን ማርያምን፣ እግዚአብሔር ከክፉ ነገር ይጠብቃቸው። መቀኞቻቸው በጣም ልጆች ናቸው ግን እነሱን ጀጅ የሚያደርጉ ሰዎች አብዛኛው በጣም በእድሜ ከፍ ያሉ የነሱ እናት አባት መሆን የሚችሉ ልጆች ናቸው። እየነቀፏቸው ነው እየተናገሯቸው ያሉትና የሰው እድገት ያስደስታችሁ የሰው እድገት በማየት የእናንተም እድገት እንደሆነ ተመኙ። አሁን ትላንትና ነው ከትላንት ወደ አንዷ ቤቷ ከፍታ ሩታ ወርቅ ተሰጣቸው ምን አገባችሁ ብራቸው። ሰው ፈልጎና ወዶ ፈቅዶ ለሚሰጠው ነገር ሰው ምን አገባው እስቲ፣ በእግዚአብሔር ምን አስጨነቃችሁ? እኔ ወደ እጄ ከሰጠሁኝ ከሰጠኋቸው አምኜ ስጭኝ አላሉኝ አልሰረቁኝ አልዘረፉኝ እነዚሁ ልጆች አይደለ አምነውና ወደው ፍቅር ለመግለጽ ከሰጡ መብታቸው ነው። እናንተ ቲክታክ ላይ ተቀምጣችሁ አንድ አበባ ሁለት አበባ ቲክታክ የቲክታክ ምልክት እንደዚህ አንበሳ የሚወርድላችሁስ ምንድን ነው? አንበሳ እንዲሰጣችኋል እንደ ሀያ አራት ሰዓት ቤታችሁ ከፍታችሁ እንትን ታብታብ አርጉ ስትሉ ምት እነዚህ ልጆች እኮ ቪዲዮ ይለቃሉ። በቪዲዮቸው ታይተው ነው ሰው የወደዳቸው ና ጊፍት የሚሰጣቸው እናንተ ከሚነሱ የሚሰጠው ወርቅ በላይ ያደል በቀን አራት አንበሳ የሚወርድላችሁ ና የራሳችሁን ነገር ሸፍናችሁ የሰውን ነገር ብቻ ጎልቶ እንዲታይ ባታደርጉ ጥሩ ነው። በነገራችን ላይ ይህም እንድናገር ያደረጉኝ ልጆች አንዳንድ ልጆች በቃ በእነሱ ፎቶ ላይ ሙድ ለመያዝ ይፈልጋሉ። እንዴት ይሄ ልብስ ተለብሳለች? ና፣ ልጅ ናት፣ ጊዜዋ ነው፣ ታይሟ ነው። ትክክል ካልሆነች ትክክል እንዳልሆነች ታውቃለች። ቤተሰብ አላት። በቃ የጋብቻዋ ቀን ነው ምንም ቬሎን የለበሰችው ምንም አዲስ ነገር የለም። ሾርት የሆኑ ልብሶች ደግሞ መልበስ በሱ አልተጀመረም በፊትም ትለብሳለች አሁንም እየለበሰች ነው። ልጅናትን ንትን የሆነ እንዴት ነው ጊዜዋም ነው ማለት ነው ማለት ቶሎ ብላች የሆነ ነገር ከእምነት ጋር ታገናኘች ልጅ እምነት ወክለው አልመጡም። በእምነት በቤተ ክርስቲያን ተጋብተው አይደለም እንደዚህ። በቤተ ክርስቲያን ተጋብተው ቢሆኑ እየደገፍኩት አይደለም። ስርዓት ባለው ጋብቻ ቢሆን ደስ ይላል ግን ሰው የተሳሳተ ሰውን በመጥፎ መንገድን አይመለስም። ሰዎችን እየሰደባችሁ እያቋሸሻችሁ ወደ ጥሩ መንገድ ልታመጧችሁ አትችሉም። እና ልጆቹ የደስታቸው ጊዜ ነው። ደስታቸው እንደፈለጉ ያጣጥሙበት። ከቻላችሁ እንኳን ደስ ያላችሁ በሏቸው፣ ካልቻላችሁ ግን አፋችሁ ዘግታችሁ ተቀመጡ። አንዳንድም ዩቱበሮች አታሽ አታሽቀምጡ በቃ ሁሉም እኔም ቢሆን ሌሎችም ዩቱበሮች ቢሆኑ በቃ ዩቱብ ምንሰራባቸው ገንዘብ እንድናገኝ ቻናላችን እንዲያድግ አይደል ትልቅ ያን ነገር እስከሰራን ድረስ ልጆቹን ጀጅ ማድረግና ዲስሬስፔክት ማድረግ ጥሩ አይደለም። እኔ ማለት እነዚህ ልጆች ማንንም ሰው ተናግረው አያውቁም። በራሳቸው አለም ድራማም ሰሩ ሚዲያውን ምንት በቃ ሚዲያው ይሄን አይነት ነገር ነው የሚወደው። የሚወደውን ነገር ነው ይዘው የመጡት። አለቅ እዛ ውጪ እርዱኝ አላሉ፣ ችግሩን አይላላሉ ይሄ ግዙልኝ ብሎ ተናግሮ አያውቁም። እና እባካችሁ፣ እና እዚህ ጋር ደግሞ የሩታ ሚዜናት ጓደኛዬ፣ በጣም ሞዳት ጓደኛ አይነት እንደም አልተዋወቀ ፊት ያልከፍትም ብላ በግድ አስገደደዋት ነው የከፈተች ሚዜዋናት። ስታመር ደግሞ ማለት ነውና ይዟቸው የሚመጡት ልጆች ደግሞ በሙሉ ሲያምሩ፣ እና ከቻላችሁ እንኳን ደስ አላችሁ በሏቸው። ቲክታክ ላይ ካሉት እየገባችሁ ደግሞ ታብታብ አድርጉ ላቸው ጊፍትም ያላችሁ ስጧቸው። አዳሚ ይቃጠል እንዴ? 24 ሰዓት ከጧት እስከ ማታ ቤታቸው ከፍተው ጊፍት የሚለምኑ አለ እንዴ? 4 5 6 አንበሳ የሚወርድላቸው ሰው ያለውን ከሰጣቸው ይስጣቸው። ወዱና ፈቅዱ ጊፍት ነው የሚሰጣቸው። ስጡኝ ብለው ታው ታባርጉ ጊፍታ ስጡኝ አላሉም። እስካላሉ አትምቀኙ። በሰው ነገር ማለት ነው። ይለፍ ይለፍላችሁ በደንብ